ሰለተቅዋ ቀደምቶች አብራሩ። እብን ዑመር ረዲየላሁ አንሁ ምን ይላል መሰላችሁ? አተቅዋ ተቅዋ ማለት እኮ አላቸራ ነፍሰከ ነፍስህን ላትመለከት ነው ኸይረም ሚን አሐድ ከሌሎች እየተሻልኩ ነኝ ብለህ ነፍስህን ላትመለከታት ነው ይላሉ። አንዳንዶቻችን በዚህ ላይ በጣም ተፈትነን፣ አላህ ከዘነለት ውጭ ማለት ነው። እና እኛ ከማንም በላይ አይደለንም አላህ ስብሐት ወተዓላ ይዘንልን መጨረሻችንን ያሳምርል። ምናልባት እኛ ኩስ ሰን ያየናቸው ሰዎች አላህ ስብሐት ወተዓላ ዘንድ ሲመዘኑ ከኛ በእጥፍ ጥፍጥፍጥፍ ሊበልጡ ይችላሉ። ግጽ ነው እና ራሳችንን እናተናንስ። መተናነስ የሚባለው ነገር ከፍ ያደርጋን ራሱ ማለት ነው እና አላህ ይጠብቃችሁ። ተዛከሙላህ ኸይር ወሰለም። ጓደኞቻችሁ እነማን ናቸው? ፊልም የሚያባርሩ፣ ወንጀል የሚሰሩ፣ ሰዎችን የሚያሙ፣ ወደ መጥፎ ነገር የሚመሩ አላህ ስብሐት ወተዓላን ሲያምጹ ምንም በቃ አላልን ከአለስፋነታላ ውጭ የሆኑ ሰዎች ወይስ ደግሞ አለስፋነታን የሚፈሩ ለአላህ አጎንባሽ የሆኑ እውቀትን እንድታውቁ የሚመሯቸው ወደ መልካም የሚያዟቸው ከመጥፎ ነገር የሚከለክሏቸው መልካም ሰዎች ወይስ መጥፎ ሰዎች፣ በቃ እነማን ናቸው ጓደኞቻቸው? ምክንያቱም የአላህ መልክተኛ ዐለይሂ ሰላቱ ወሰላም ምን አሉ

ሰሂድ ተርጊብ እንደዚሁም ደግሞ ሰሂድ ቡኻሪ ላይ ሰሂድ ቡኻሪ ሀዲስ ቁጥር ስድስት ሺህ አንድ መቶ ስልሳ ዘጠኝ ሰሂድ ተርጊብ ላይ ደግሞ ላይ ታገኙታላችሁ ማለት ነው እና በምንችለው አቅም ከመጥፎ ሰዎች እንራቅ፣ መልካም ሰዎች እንያዝ፣ ጓደኞቻችንን እንምረጥ። ከማን ጋር ነው የምንውለው? እነማን ጋር ነው የምንውለው? ምክንያቱም በነገራችን ላይ ጓደኝነት ግዴታ ሰዎች የምትወዱ ከሆኑ ከአብራችሁ ማውራት ምናምን አይጠበቅባቸው የምትከታተሉት ሰዎች እራሱ ጋር ይወስናሉ። የምታዩዋቸው፣ የምትከታተሏቸው ሰዎች እነዚያን ሰዎች የምትወዱ ከሆኑ ከእነዚያ ጋር አብራችሁ ትንቀሳቀሳላችሁ ማለት ነው እና አላህ ሱብሃነሁ ወተዓላ መልካም ሰዎችን የምንመርጥ ከመጥፎ ሰዎችን የምንረቅ ያድርገን። መጥፎ ሰዎችንም ወደ መልካም የምንመራለ ዝብጅል ያድርገን። መጨረሻችን አላህ ያሳምርልን። አሰላሙ አለይኩም ወረህመቱላሂ ወበረካቱህ። አይሁዶችና ክርስቲያኖች ከሚመኘው ከንቱ ምኞት አንዱ ምንድን ነው ከተባለ፣ ጀነት እንገባለሁ የሚል ከንቱ ምኞት ነው። ይሄ ከንቱ ምኞት እንደሆነ አምላካችን አለ ስፓኖ ተለሴ ሲነግረን በምዕራፍ ሁለት ከሱረቱል በቀራ 111ኛው አንቀጽ ላይ ወቃሉ አሉ ለየድኮለል ጀነተ ኢላ መንካነ ሁደን አው ነሳራ ጀነትን እኳ አይገባም ይሁዳ ወይም ደግሞ ነሳራ ካልሆነ ወይም ክርስቲያን ካልሆነ በስተቀር አሉ። ምን ይላቸው አንቀጥሎ ቲልከ አማኒይሁም ይሄ ከንቱ ምኞታቸው ነው። ሁል በላቸው ሃቱ ቡርሃነኩም ኢንኩንቱም ሳዲቂን እስኪ እውነተኞች ከሆናችሁ ማስረጃችሁን አምጡ እያለ አምላካችን አለ አስፓራት አላይነገረን እና ይሄ ከንቱ ምኞት ነው። ቶሎ ብላችሁ ሳይመስቢባችሁ ወደ እስልምና ነው። እስልምና ከገባችሁ ወደ እመስለ ከሰለማችሁ እሳ አምላካችን አለ አስፓራት አላቅ አልገብቷል በመራፈራ ከቁጥር አንድ መቶ ሐየረት ላይ ወመያዕመል ሚነሷሊሓት ከመልካም ስራዎችን እየሠራ እኮ ሚንዘከሪን አው ኡንሳ ከሴትም ሆነ ከወንድ መልካምን ስራ እየሠራ ወሁወ ሙእሚን እርሱ ሙእሚን ሆኖ ያመነ ሆኖ አማኝ ሆኖ ፈኡላኢከ የድኩሉን አልጀነ እነዚያ ጀነትን ይገባሉ። ወላ ዩዝለሙን ነቂራ ይ በቴምር ፍሬ ላይ ከፍ ያለችው ምንድን ነው? ይ ልጫው የለችም ያችን ነጥብ ያክል እንኳን አይበደሉም። እያል አምላካችን ችላለ ስፓዋልታ ላይ ይነገረን። ስለዚህ ቶሎ ብላችሁ ስለሙ። ያላህ መልእክተኛ ዓለይሂ ሰላቱ ወሰላም በሀዲሳቸው ምን ይላሉ? እነሁ ላ የድኩሉ አልጀነተ ጀነትን እኮ የሚገባ አይደለም አሉ ኢላ ቢሆን እንጂ ነፍሱ ሙስሊማ ሙስሊም የሆነሽ ነፍስ ካልሆነች በስተቀር ጀነትን የሚገባው ማንም የለም አሉ ያለ መልእክተኛ ዓለይሂ ሰላቱ ወሰላም። ስለዚህ ምኞት ወይኔ ወይኔ ምነው አፈር ሁኜ በቀረሁ እያላችሁ የመልቅያማ የትንሳኤ ቀን ከመመኘታችሁ በፊት ምነው ሙስሊም ሁኜ በነበረ እያላችሁ ከመመኘታችሁ በፊት ቶሎ ብላችሁ ስለሙ። አምላካችን አላህ ሱብሓነሁ ወተዓላ ይለናል ኢና አንዘርናኩም እኛ አስጠንቅቃናችኋል፣ ዓዛበን ቀሪባ ቀሪ በሆነች ቅርብ የሆነችን ማስጠንቀቅ። የውመ የንዙሩ አልመርኡ መርኡ ያኔ አንድ ሰው ይመለከታል፣ ማቀደመት የዳ እጁ ያስቀደመችውን ነገር ሲሄድ ወየቁሉ ይላል። አልካፊሩ ከሀዲው ማለት ነው። ያለይተኒ ኩንቱ ቱራባ ምነው አፈር ሁኜ በቀረሁ እያለ ይናገራል። አንድ ሰው እጁ ወደ አስቀደመው ሲመለከት ከሃዲው ምን ይለን? ዋምኞቴ ዋምኞቴ ምነው አፈር ሁኘ በቀራ ሁኘ እያለ መመኘቱ አይቀርም ማለት ነው። ስለዚህ ይህ ምኞት ከመምጣቱ በፊት ቶሎ ብላችሁ ስለሙ፣ ሰላም ትሆናላችሁ። ሰላም የሚገኘው አንዱን አምላክ በብቸኝነት በማምለክ የነቢያትን አስተምሮ እስልምናን በመከተል ብቻ ስለሆነ ስለሙ፣ ሰላም ትሆናላችሁ። ሱረቱል ፋቲሓ የመክፈቻዋ ማዕራፍ

እጅግ በጣም ርኅሩኅ በሆነው ጌታ ስም ማንበቤን እጀምራለሁ። አልሐምዱ ሊላሂ ረቢል ዓለሚን። አልሐምዱ፣ ምስጋና ሁሉ በጠቅላላ ሊላህ፣ ለአላህ ነው። ረቢ፣ ጌታ ለሆነው አልዓለሚን፣ ከሱ ውጭ ያሉት በጠቅላላ ጌታቸው የሆነው አላህ ነውና፣ ምስጋና ሁሉ በጠቅላላ የዚህ ጌታ ለሆነው ከእሱ ውጭ ያሉትን በጠቅላላ

ስራጣ አለዲነ የእነዚያን መንገድ ምራን አንዓምተ ዐለይህም አንተ ውለታህን የዋልክባቸው የሆኑትን ገይሪ ልመግዱብ ዐለይህም አንተ ደግሞ ያልተቆጣህባቸው የሆኑትን መንገድ ምራን። አላህ የተቆጣባቸው ማናቸው? አላህ ዕውቀት ሰጥቷቸው በዕውቀታቸው እማይሠሩ ማንን ይመስል? ይሁዳዎችን ይመስል። ወለዷሊን አላህ ሆይ ከነዚህ ሰዎችን መንገድ ጠብቀን ከነማን ያለ ዕውቀት አንተን ሊገዙ ከሚሞክሩት እነማንን ይመስል? ነሷራዎችን ይመስል። ሱረቱል ፋቲሓ ከላይ እስከታች ዱዓ ጸሎት ናት። ዱአ ከማድረጋችን በፊት አላህን እናመሰግነዋለን፣ እናወድሰዋለን፣ እናልቀዋለን። የሰው ማገኘትና የሰው ዲስታ እንደ ግርሳት የሚያንገበግባችሁ ተፈጥሯችሁ እባብና ምቀኝ አሲዲ የሚሆናችሁ ሰዎች ገና ለገና ለኔ ኢቲኤች ዲሊቨሪ የ 500 ሺህ ብር ስለሰጠኝ ፎሎ እንዲያል ተደረጋ አንዴ በሃይማኖት አንዴ በብሔር ለማነካካትና ከዛ ከዚህ የምትሉ ሰዎች ማለት አስረግጨም ነግራችሁና ማወቅ ያለባችሁ በብሔር ጥርት ያልኳ ማራ ያው ሞሎይ በእምነት ደግሞ ሙስሊም አልহামዱሊላህ በእምነቴና በማንነት የማልሸማቀቅ ሸማቀቅ በ500 ሺህ ብር በየማንነቴን የማልቀይ ኩሩ ኢትዮጵያዊ ነኝ ማወቅ ያለባችሁ ነገር ማለት ነው እኔ የሰውን እምነት የማልነካ እምነቴ ሲነካ ዝም የማልል ሰው ለመርዳት ደግሞ እምነትን፣ ብሄርን፣ ማንነትን የማልጠይቅ ጥርት ያልኩ ልጅ ነኝ። አስረግጨ ነው ምነግር። አንድ ቀንን የጠፉ ልጆችን ሳፈላልግ እምነትሽ ምንድን ነው ብሄርሽ ምንድ ነው ምንድነሽ ብዬ ጠይቅ የማላቅ ሰውን ሰው በመሆኑ የማከብርና የሰው ልጅ የተቸገረን ሁሉ እኔ ጋር ከመጣ በአቅሜ ለመርዳት የምሞክር